የመስቀል ደመራ በኢትዮጵያ የክርስትና እምነት ተከታዮች ዘንድ ንግሥት ሌኒም ግማደ መስቀሉን ከማግኘቷ ጋር በተያያዘም የሚከናወን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም የመስቀል ደመራን በአዲስ አበባ መስቀል አደባባይ በተለያዩ ሃይማኖታዊ ሥነ ሥርዓቶች አካሂደዋለች። የቤተ ክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ለምእመናን የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ስህተት በወለደው በደልና ኃጢአት የደከሙትን በኃይለ መስቀሉ የሚታደቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለሁለት ሺህ አስራ ስምንት ዓመተ ምህረት በዓለ መስቀሉ በሰላም አደረሰን አደረሳችሁ። ወለለጻመው በመስቀሉ ይባልህ የደከሙትን በመስቀሉ ይታደጋል። መጽሐፈ የዘንድሮ ይህ ዘንድሮ በዓለ መስቀልን ልዩ የሚያደርገው ኢትዮጵያ ተፈጥሮ የችራትን የውሃ ጸጋ ፍትሄ በሆነ መንገድ ለመጠቀም በአንድነትና በመተባበር በጥናት የተመሰረተ ስራን በማከናወናም የህዳሴ ግድቡ በተጠናቀቀበት ማግስት የተከበረ ነው ያሉት ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በህዳሴው የታየው ትብብሮችን ማስቀጠል እንደሚገባ አሳስበዋል። እግዚአብሔር የሰጠን የውሃ ጸጋችን ፍትሐዊ በሆነ መንገድ ለመጠቀም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 መመስገን ይገባቸዋል። መንግሥትም ሰላምን በመጠበቅ ረገድ ሚናውን ሊያጠናክርና በይቅርታ መንፈስ ሀገራዊ ትብብሮች እንዲጠናከሩ ሊያደርግ እንደሚገባም ጠይቀዋል። መስቀል ጥላቻና መከፋፈልን ያስወገደ እንዲሁም ሰላም፣ ፍቅር፣ አንድነት የሚሰበክበት ነው ያሉት ብፁዕነታቸውም በፈጣሪና በሰው ልጆች እርቅ የተፈጠረበት ጥላቻና መከፋፈል የተሸነፈበት መሆኑን አመልክተዋል። በአዲሱ ዓመትም ምዕመናን የመስቀሉን አስተምሮ በመከተል በፍቅርና በአብሮነት መኖር እንደሚገባም ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው አስ አስተላልፏል። የመስቀሉ መልእክት የሰው ልጅን ሁሉ በሰላም፣ በሕይወት፣ በእኩልነት፣ በአንድነት ማኖር መሆኑ ከልብ ተገንዝበን በያዝነው አዲስ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ። ደመራና መስቀል የአንድነት፣ የፍቅር፣ የይቅርታ፣ የአብሮነት፣ የምስጋናና የተስፋ እሴቶች የሚገለጹበት ነው። በመርሃ ግብሩ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ፣ አዲስ አበባ ከተማ ከንቲባ አዳነች አበቤ፣ የባህልና ስፖርት ሚኒስትር ሸዊት ሻንካን ጨምሮም ዲፕሎማቶችና የእምነቱ ተከታዮች ታድመዋል።